እኔ በጣም መወዳት በእውነት ለአጠናት የምፈልገው የጌታ እናት ማርያም ነች። አስደናቂ ሴት፣ ቃል ስጋ ከመሆኑ በፊት ማደሪያው ሁሉ ሴት አይደለም። አየህ፣ ገብርኤል ተገልጦ ብጽዕት ነሽ ያላት ያለ ምክንያት አይደለም። ይገባታል፣ ትውልድ ሁሉ ብጽዕት ሊላት እና ማንም እኮ በብሉይ በአዲስ ኪዳን እሷንም ይመስል የለም። ያለ ወንድ ፍቃድ በድንግልና የወለደች ብቸኛ አምላክን ነው የጸነሰችው የዘላለም ንጉሥ ለመንግስቱ ፍጻሜ የሌለው የአባቱ የዳዊትን ዙፋን ይሰጠዋል። ከአንቺ የሚወለደው ልዑል የእግዚአብሔር ልጅ ነው አላት። ኦ ብራዘር፣ ለእኔ ይሄ አይደለም። ነገ ኮንዶሚኒየም ይደርስሃል ቢለኝ ለሀያ 20 ሰው ነው። ጥሩም በምለፈ አምላክን ይዛ እንዴት ዝም ማለት ይችላለሁ? ጭጭ። መልአክ ተገልጦላት ሰማይ ምድርን ይሁን ያለ አምላክ በውስጧ እኮ አለ። ጭጭ። እንደ ማንም ተራ ውሃ ትቀዳለች፣ ልብስ ታጥባለች፣ ለቅሶ ሰርግ ነው ውስጧ ያለው ሚስጥር ግን ታላቅ ነው። ምን አይነት ሴትን እችላለሁ? እንዴት አስቻላት? እጮኛዋ ዮሴፍም እንደዛው ጭጭ። እጮኛ ለመውሰድ እንዳትፈራ መንፈስ ቅዱስ ረቦባት እነው የጸነሰችው። ከእሷ የሚወለደው ልዑል የእግዚአብሔር ልጅ ነው። እሺ። ህፃኑን ወደ ግብፅ ይዘው ሂድ። እሺ። ሶስት ዓመት ትቀመጣለ። እሺ፣ ጌታ ሆይ። አሁን ናዝራይ ይባላል እና ወደ ናዝሬት ይዘው ሂድ። እሺ፣ ጌታ ሆይ። ከፍተኛ እንታክላለን። እንደ አንቺ ውስጥ የሰማይ ምድር ጌታ ከሆነ መወለጃ ያጣል እንዴ ግርግም ሁሉ እኮ ቢሮውን ዘጋ። ምንድን ነው ይሄ? ከጌታ ነው ከአንቺ ነው አላለም። ገና በመወለዷ ስደት፣ አበደ ሲሉ፣ በምስማር ሲቸነክሩ ጭጭ፣ ጸጥ ው። ከአባቶች አልበልጥም ውሰደኝ ያሉ እኮ አሉ። ትንሽ ነገር ሆና ነው የምሏቸው። ለመጣላቸው ቃል አሜን ይሁን ያሉ እነሱ የተባረኩ ናቸው። በእውነት መታዘዝ